ክቡራን ተመልካቾቻችን እንግዲህ በዛሬ እለት የብልጽግና ከፍተኛ አመራሮች በአዲስ አበባ ከተማ የተሰሩ የተለያዩ ልማቶችን ከማለዳው ተነሰው እየጎበኙ ይገኛሉ። ለአስር ቀናት በአዳማ ከተማ የተለያዩ ሀገራዊ ርዕሰ ጉዳዮች ላይ ሲወያዩ ቆይተው በዛሬ ላይ ከማለዳው ተነሰው በአዲስ አበባ ከተማ በመከተም የተለያዩ በከተማይቱ የተሰሩ የልማት ስራዎችን እየጎበኙ ይገኛሉ ከልማት ስራዎቹ አንደኛው የሆነውን አራዳ ፓርክ ውስጥ የተሰሩ መልከ ብዙ ልማቶችን እየጎበኙ ይገኛሉ። የወንዝ ዳርቻ ጨምሮ ማለት ነው። ከዚህ ጋር ተያይዞ አንድ እንግዳ ከጎን ይገኛል። ከእሳቸው ጋር ትንሽ ቆይታ እናደርጋለን። እስኪ አመሰግናለሁ። እንተዋወቅ እስኪ ኬት ነው። አመሰግናለሁ። አዳነ ተክለ ጊዮርጊስ እባላለሁ። ሰልጣኝ ነኝ ከሻሸመኔ ከተማ አስተዳደር አመሰግናለሁ እንግዲህ ከማለዳው ተነስታችሁ በአዲስ አበባ ከተማ እየተሰሩ ያሉ ስራዎችን እየጎበኙ ይገኛሉ። አዲስ አበባን እንዴት አገኟት? እስኪ ምን ትመስላለች? በተለይ አሁን እየጎበኛችሁ ያላችሁትን የአራዳ ፓርክ እንዴት አገኛችሁት? አዲስ አበባን ከዚህ በፊት ከምናውቃት እለት በእለት በየወሩ በጣም እየተቀየረች አስደማሚ የሆነ የልማት ስራዎች እየተሰሩ እንደሆነ ያየሁበት ሁኔታ ነው። ይሄ ደግሞ ምን ያክል ፓርቲያችን ሌት ተቀን እየሰራ እንደሆነ እና አገርን የሚለውጥ አገርን የሚያኮራ ዜጎችን እጅግ በጣም ሊያኮራ የሚችል በልካም ስራ እየተሰራ እንደሆነ ነው ያየሁት። ፓርቲያችን ከዚሁ አጋጣሚ ጋር እዚህ አካባቢ አሁን የምናየው እኔ በፊት ከማውቀውና በአሁኑ ሰዓት ደግሞ ያለው በጣም ምገርም ነው። እሪ በከንቱና ዶሮ ማነቂያ የሚባል አካባቢ ነው። ምን ያክል ፓርቲያችን ሰው ተኮር እንደሆነ ምን ያክል ፓርቲያችን አካባቢን በማጽዳትና ለዜጎች ምቹ ኑሮ እንዲፈጥር ምቹ የወንዞች ዳር አገልግሎትን በእንደዚህ አይነት ሁኔታ ጽዱ መደረጉ ለእኚኔ አስደማሚ ስራዎች ናቸው የተሰሩት ብዬ ነው የምወስደው። በተለይ አዲስ አበባን የብልጽግና ተምሳሌት ከማድረግ አንጻር መልከ ብዙ ስራዎች እየተሰሩ ይገኛሉ። ከዛ አንጻር የብልጽግና ተምሳሌትነቷን ከማረጋገጥ አንጻር ያየቸው የተመለከታቸኋቸው ስራዎች ምን ያህል መለኪያ ሊሆኑ ይችላሉ? እኔ እኔ መለኪያ የለኝም። እኔ መለኪያ የለኝም። በየትኛውም ስርአት ውስጥ አዲስ አበባ በእንደዚህ አይነት ሁኔታ የልማት ስራዊ ተሰርታ አይታወቅም። የትኛውም ስርዓት ሂስቶሪካሊም እንደምናውቀው እየተረሳች ትኩረት የተነፈጋት ከተማ ናት፣ ግን አዲስ አበባ በእንደዚህ አይነት ሁኔታ በአሁኑ ሰዓት ለፓርቲያችን ከፓርቲያችን ትኩረት ተሰጥቶ በእንደዚህ አይነት ሁኔታ አምራ ውባ ተደምቃ ለብልጽግና ተምሳሌት መሆኗ ለብልጽግና ሞዴል መሆኗ ለኑሮ ምቹ የሆነች ከተማ እንደዚሁም ደግሞ ዓለም አቀፍ የተለያየ ስብሰባ የምካሄድባት ከተማ ራሷን የምመጥን የክብር ቦታ ላይ እንድታርፍ የተደረገች ነው ብዬ ነው የምወስደው። ተመልካዮቻችን አሁን የምንገኘው በአራዳ ፓርክ ውስጥ ነው። የብልጽግና ፓርቲ ከፍተኛ የስራ አመራሮች በአዳማ ስልጠናን ካጠናቀቁ በኋላ አሁን ላይ ደግሞ የአዲስ አበባ እየተከናወኑ የሚገኙ የልማት ስራዎችን እየጎበኙ ይገኛሉ። ከጎብኚዎቹ መካከል ደግሞ የጋምቤላ ክልል የእንስሳትና አሳ ሀብት ልማት ቢሮ ኃላፊ የሆኑትን ወይዘሮ ክሪሚስን አግኝተናል። ስሜታቸው እንጋራለን። አብራችሁን ሆኑ። ስሜ ክርምስ ሌሮ ባላለሁ ከጋምቤላ ክልል እንስሳትና አሳ ሀብት ልማት ቢሮ ኃላፊ ነው። በጣም ደስ የሚል ነገር ነው። በጣም የሚያስደስትና የሚያዝናና ሆኖ ነው ያየነው። ሀገራችንን ሀገራችንን በዚሁ ደረጃ በዚሁ ልክ ማየታችን በጣም ደስታን ፈጥሮብናል። የመደመርን የማንሰራራትን የተጀመሩ ጅምሮች ከዚህ በፊት አይሆንም የሚሉትን ነገር በተግባር አሳይተን በተግባር ተሰርቶ ስናሳይ በጣም የሚያስደስትና የአካባቢውን ማህበረሰብ አይምሯቸውን ሪፍሬሽ የሚያደርጉበት፣ ጤንነታቸውን የሚጠብቁበት በፊት ከነበረው እዚህን አካባቢ አሁን እኔ በፊት አውቀዋለሁ። በጣም እስከ መርሳት ድረስ አሁን እንደሌላ ሰፈር ነው የሆነብኝ። ኦስሎ ካፌ ነበር። ይሄ ነበር እኮ የተባለ እየመጣንበት ድሮ የሚታወቁት ትንሳኤ ምናምን የሚባሉት እንትኖች ነበሩ እዚህ። አሁን እነዛን ሁሉ የረሳውበት ደረጃ ነው ሀገሬ። በዚህ በዚህ ደረጃ ማየቴ ያው ከዚህ በፊት ውጭ ሄደን ያየናቸውን ነገር ነው አሁን እዚህ ያየ ነው። እኛ ሀገር ላይ ቤት ብቻ እንዳለ እና በቃ እንደዚህ አይነት ፍሪ የሆነ ቦታ እንደሌለ አይነት ነገር በፊት እንገነዘብ ነበር። አሁን ግን የመደመር እሳቤ የብልጽግና ፓርቲ ስራ ከጀመረ ሆዲ በተግባራት በተግባር ያለውን የተናገረውን በተግባር እንደዚህ ማሳየቱ በጣም ትልቅ ደረጃና የሚያስደስት ከገለጻው ጋር ያየነውና አሁን ደግሞ እዚህ በተግባር በገለጻ የታየውን በተግባር ማየት እንደሚቻል ያየንበት ሁኔታ አለ። በመፍጠንና በመፍጠንና መፍጠር የሚለውንም ይኸው እዚህ ጋር የተፈጠሩት ፏፏቴዎች ያልነበሩ ፏፏቴዎች፣ በፊት ለሽታ ለጤና ችግር የሚዳርጉ የነበሩ ወንዞች ዳርቻ እንደዚህ ለምቶ ማየታችን በጣም ለሀገራችን ትልቅ ነገር ነው። ለልጆቻችን ለወደፊት የሚመጡ ትውልድ በጣም ጥሩ የሆነ እይታን ነው የሰጠናቸው። አሁን በእንደዚሁ ልክ እየተደረገ ያለው ጉብኝት ይሄ ጉብኝት የስልጠናውም አካል ነው። ከዛ ከስልጠናው የተረዳነውን እዚህ በተግባር መከናወኑን አይተን ሁሉም ደግሞ በየአካባቢው የሚሰራበትን ኃይል እና ቁርጠኝነትን የሚፈጥር እይታን ነው አሁን ያየነው። እዚህ ጋር አዲስ አበባ ደግሞ አሁን እያስጎበኘችው ያለውን እኛም ወስደነው እዛው እንድንተገብረው ነው። ስለዚህ ይሄ አሁን በጣም እኛ ከዚህ ስንሄድም ያው ያሉት አካባቢ እዚህ ጥሩ ነገር አይተን እዛም ተመሳሳይ ኢትዮጵያን መፍጠር ስላለብን እዛም ሄደን በዚሁ በሙሉ አቅም የምንሰራው ነው። ምን የሚሆነው ማለት ነው። ክብራን ተመልካቾቻችን፣ አሁንም ቆይታችሁ ከኛ ጋር ይሁን እንላለን። የብልጽግና ፓርቲ ከፍተኛ አመራሮች ከአስር ቀን ስልጠና በኋላ በአዲስ አበባ ከተማ እየተሰሩ ያሉና ተሰርተው ያለቁ የልማት ስራዎችን በተለይ ደግሞ የወንዝ ዳርቻ ልማት ስራዎችን በአሁኑ ሰዓት እየጎበኙ ይገኛሉ። አሁንም የምንገኘው አዲስ አራዳ ፓርክ ውስጥ ነው። ተመልካቾቻችን፣ እነኚህ የብልጽግና ከፍተኛ አመራሮች ምን አይነት ተሞክሮ እየወሰዱ እንዳሉ እንጠይቃቸዋለን። አሁንም ከጎኔ አንድ እንግዳ አለ። ምን አይነት ስሜት እንዳለው እንጠይቃቸዋለን። ቆይታችሁ አብራችሁ ከኛ ጋር ይሁን። ከጋምቤላ ነው የመጣሁት ስሜ ቶማስ የማሎ ይባላል። ዛሬ ለመጀመሪያ ጊዜ አይደለም። ያው አዲስ አበባ እየተሰሩ ያሉት መሰረተ ልማቶች በጣም በርካቶች ናቸው። ለትውልድ እየተሰራ መሆኑን የሚያሳዩ ናቸውና ስለ እውነት ይህን አካባቢ በደንብ አውቀዋለሁ። ከዚህ በፊትም ቢሆን በዚህ መልኩ ሳይሆን በዚህ ከዚህ በግልባጩ ማለት ነው እና ከፍታ የሆነ ችግር የነበረበት እዚያ አካባቢ ሰውም አይደለም እንትን ሰው ራሱ መድረስ የማይችልበት፣ ግን አሁን ዛሬ የዚህ የወንዝ ዳርቻ ፕሮጀክት በሚጀመርበት ጊዜ ወንዞች የአረንጓዴ ልማት ኮሪደር እንዲሆኑ፣ የኢኮኖሚ አቅም እንዲያሳድጉ፣ እንግዲህ ክሊን አካባቢ ዜጎች ጤናማ ዜጋ እንዲሆኑ የማድረግ ስራ እና ልጆች ተዝናንተው ዜጎች ተዝናንተው ህይወታቸው እንዲታደስ የሚያደርግ ነው እና በጣም ከፍተኛ የሆነ ስራ ነው የተሰራ። ስለዚህ ይሄ ስራ በተጀምረው አግባብ መቀጠል መቻል አለበት። ሌሎች ክልሎች በክልል ደረጃ ቢሆን በዚህ መልኩ እንትን ማለት አለበት ብዬ ነው ማስብ። በጣም ደስ የሚል ነገር ነው ዛሬ ያየሁት ማለት ነው። ይሄ ትልቅ ተሞክሮ ነው ለኛ፣ ተሞክሮም ብቻ ሳይሆን ራሳችንን የምንጠይቅበት የት ላይ ነው ያለ ነው የሚለውን ነገር እና ራሳችንን የምናስቀምጥበት ቦታ አሁን ለይተናል ማለት ነው። ስለዚህ የሚጠበቅብን ነገር ምንድን ነው? ይህን ተሞክሮ ወስደን ከአካባቢያችን ተጨባጭ ሁኔታ ምናልባት ፒውር የአዲስ አበባን ያክል የዚህ የኮሪደር ልማቱን ያክል ላንሰራ እንችላለን ግን አካባቢን ሊመጥን የሚችል አካባቢን ፖቴንሻል ሊመጥን የሚችል ስራ ነው የምንሰራው ማለት ነው። ስለዚህ ይሄ ትልቅ ተሞክሮ ነው ወስደን እኛ አካባቢ ላይ አፕላይ ለማድረግ በጣም ዝግጁ ነን። በጣም ደስ ብሎናል። ትልቅ ትምህርት ነው የወሰድን ከንድፈ ሐሳብ ጀምሮ በጣም ትልቅ ነገር ነው ያየን ያለ። ነው ይህን ወደ ለውጥ እንት እናደርገዋለን ማለት ነው። በእውነት የብልጽግና አመራር ተናግሮ ብቻ ሳይሆን አቅዶ ብቻ ሳይሆን አቅዶ የሚተገብር ተናግሮ የተናገረውን መሬት ላይ የሚያወርድ አመራር ነው፣ ያየ ነው። ስለዚህ ቆራጥ መሆኑን በዚህ እንግዲህ እጆቹ ነው አሻራው ማለት ነው። አፉ ብቻ ሳይሆን አንደበቱ ብቻ ሳይሆን እጆቹም ይመሰክራሉ ማለት ነው። ስለ ቆራጥ ነው የሚለውን እንግዲህ ሰባት አራት የሚባለው እንግዲህ ከዚህ በፊት የኛ የስራ ባህላችን በጣም ደካማ ነው የነበረው ይህንን የለወጠበት ባህላችን፣ የስራ ባህላችን የለወጠበት እድገታችን ደግሞ በጣም ተስፋ ሰጪ ሊያደርግ የሚችል አመራር ለካ ሲሰራ፣ አመራር ለካ ቆራጥ ሲሆን የሚታይ ነገር አለ ተስፋ ህዝብ በህዝብ ዘንድ በአገር ዘንድ ተስፋ ይታያል። እና አሁን እኔ ትልቅ ተስፋ ነው በአገሪቱ ላይ እየተጣለ ያለው። ይሄ ደግሞ ሊመጣ የቻለው በቆራጥ አመራሮቻችን ምክንያት ነው ብልጽግና አሁን እየወሰዳቸው ባሉት በጣም በጣም ፒውር የሆኑ እርምጃዎች ነው ብዬ ነው የምወስደው።